ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። የአፋብሃ ምስራቅ አማራ ቀጠና ምንሊክ ዕዝ የደጋው መብረቅ ክፍለ ጦር ከፋሽስቱ አብይ አህመድ ወታደር ጋር በተደረገ ውጊያ የፋሽስቱን ወታደር ወደ መግዲያ ወረዳ ስቦ በማስገባት በርካታ ኃይሉን በመምታት ታላቅ ጀብድ ፈጽሞ ድል ተጎናጸፈ ሲል ምንሊክ ዕዝ ገለጸ። ትላንት ጥቅምት 12 ቀን 2018 ዓ ም ንጋት ጀምሮ ያላሰበው ድብደባ የደረሰበት የብርሃኑ ጁላ ሰራዊትም ሙትና ቁስለኛውን ጭሮ ሲፈረጥጥ የነበረበትን ፓትሮል በክንደብርቶቹ አነጣጥሮ ተኳሾች ተመትቶ ወድሟል። ምንም እንኳን የሚሰ የሚሰራውና የሚያደርገው ቢያጣ ይህ ዘረ ጨፍጫፊ ሰራዊት እግሬ አውጪም ብሎ ሲፈረጥጥ ከፊቱ ያገኘውን የጋማ ከብቶችን ሳይቀር እየገደለ ነበር። ከዚህ ጋር ተያይዞም እንስሶችን በጥይት በመደብደብ አጸያፊ ተግባር የፈጸመ ሲሆን በርካታ እንስሶችን ገድሏል። ይህ አጸያፊ ተግባሩ አልበቃው ያለው ሽመልስ አብዲሳ ከፍቶ የለቀቀው አማራ ጠል ሰራዊት በጋዝ ወረዳ ሸራገነት ጤና ጣቢያ በመግባት የህሙማን መገልገያ የሆኑ ቁሳቁሶችን መድኃኒት፣ ስትሬቸር፣ ዊልቸርና ሞተር ዘርፎ የአካባቢውን ማህበረሰብ የህክምና ተቋም አውድሟል ሲል የአማራ ፋኖ ብሔራዊ ኃይል አፋ ባሀ ምንሊክ ዕዝ መረጃውን አጋርቶናል። የወርቅ አባይ ብርጌድ ጀግኖች የተሳካ ኦፕሬሽን ፈጽመዋል ሲል የቴዎድሮስ እዝ አምስተኛ ክፍለ ጦር ገለጸ። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ደን መንገሻት ከም አምስተኛ ክፍለ ጦር ዛሬ ጥቅምት 13 ቀን 2018 ዓ ም መረጃውን እንዳጋራን የምድር ድሮኗ የወርቅ አባይ ብርጌድ ከአዘና በቅርብ ርቀት በምትገኘዋ ቻላ ላይ አንድ የአረመኔው የጡት ቆራጩ ስርዓት ተላላኪ የሚሊሻ አመራር አልጋነህ አየንና ቁጥራቸው ያልታወቀ ቅጥረኛ ባንዳዎች ተደምስሰዋል ብሏል። በኦፕሬሽኑም ሁለት ክላስ የተማረ ሲሆን ጠላት የተከፈተበትን መብረቃዊ ጥቃት መቋቋም ሲያቅተው ወደ ሊማ ፈርጥጦ መግባቱን የአምስተኛ ክፍለ ጦር ሕዝብ ግንኙነት መረጃውን አድርሶናል። በተመሳሳይ ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም ፓዊ ፖሊስ ጣቢያውም ላይ ጥቃት ተፈጽሟል ተብሏል። በረሃኛው ጅበላ ሙተራ ብርጌድ ደብረ ማርቆስ ወንቅ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዡን ኢንስፔክተር እንዳሉ አላምርን ጨምሮ በርካታ ፖሊሶችን ማቁሰልና መደምሰስ ተችሏል። ሁለቱን ፓትሮሎችም በተካሄደው ማጥቃት ከጥቅም ውጭ ማድረግ ተችሏል። እነኚህ ፖሊሶች ማታ ማታ ጨለማን ተገና አድርገው በደብረ ማርቆስና አካባቢው ማህበረሰብ ስልክና ገንዘብ የሚዘርፉ፣ የሚደበድቡና የህዝብን ጥቅም አሳልፈው የሰጡ እና ሆዳቸውን በህዝብ ገንዘብ የሞሉ መሆናቸውን ማረጋገጥ ችለናል። በትላንትናው ዕለት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጠላት ላይ ኪሳራ አድርሰዋል። ተወርዋሪ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ የአብይ ተላላኪ ፖሊሶችን መግደልና ቁስለኛ ማድረግ ተችሏል ሲል የአፋ ባህ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ገልጿል። የአገዛዞ ስርዓት በአማራ ህዝብ ላይ እየፈጸመው ያለውን አረመንያዊ ተግባር ማስረዳቱ እንደቀጠለ ነው። የአፋባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ሽፈራው ገርባው ብርጌድ እና ደባይ ጮቄ ብርጌድ ህዝባዊ ውይይት ማድረጋቸውን እንደቀጠሉ ነው። ሽፈራው ገርባው ብርጌድ በሽበል በረንታ ወረዳ በእጁ ባይሌ ቀበሌና ደባይ ጮቄ ብርጌድ በደባይ ጠላት ግን ወረዳ የክባባት ቀጠና ከገሜ ቀበሌ ማህበረሰብ ጋር በወቅታዊ ጉዳዮች ላይ የብርጌድ አመራሮች እና የሻለቅ የሻለቃ አመራሮች በተገኙ በት ውይይቶች ተደርገዋል። በህዝባዊ ውይይቱም የቀበሌ የጎበዝ አለቃ የስራ ግምገማ በማካሄድ የቀበሌ የጎበዝ አለቃዎች በአዲስ በማዋቀር የማህበራዊ ፍትህ አሰጣጥን በመፈተሽ የአረመኔው አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን አጸያፊ ተግባር በማስረዳት ሰፋ ያለ ውይይት ተደርጓል ተብሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር ህዝባዊ ውይይት አደረገ። ክፍለ ጦሩ እንመካከራለን፣ እንወያያለን፣ እንደራጃለን በሚል መሪ ቃል በሚያስተዳድራቸው ቀበሌዎች ህዝባዊ መድረኮች በማዘጋጀት በጅሩሃና መርሃቤቴ አውራጃ ከሞረትና ጅሩ ወረዳ የወሎ ጋድ ማርያም ቀበሌ ህዝብ ጋር ሰፊ ውይይት አድርጓል። በውይይቱ መድረክ ላይም የናደው ክፍለ ጦር ድርጅት ጉዳይ ኃላፊ አርበኛ ጸጋው ታፈሰ፣ የናደው ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ አበባው ፍስሐ እንዲሁም የናደው ክፍለ ጦር አስተዳደር ጉዳይ ዘርፍ ኃላፊ አርበኛ እዮብ ጌታወይና ሌሎችም የክፍለ ጦሩ አደረጃጀት ዘርፍ ኃላፊ አርበኛ ሸዋንግዛው በተገኙበት ጥልቅ ውይይቶችንና የትግሉን መነሻ መመለሻና መዳረሻ እንዲሁም ወቅታዊ የፖለቲካ ትንታኔዎች ላይ ሰፊ ማብራሪያና አስተምህሮ ሰጥተዋል። ከማህበረሰቡም ብዙ ግንዛቤና ጠንከር ያሉ ለፋኖ ሰፊና ጥልቅ የሆኑ ለትግሉ የሚጠቅሙ ለነገ አሻጋሪና ገንቢ ሀሳቦች የተነሱ ሲሆን ህዝቡ እንደ ሁል ጊዜውም በነቂስ ተነስቶ ይህንን ጡት ቆራጭና ጸረ አማራ ስርዓት ከስር መሰረቱ ስር ነቀ ለውጥ በማምጣት አብሮ ከፊት ተሰልፎ የትግሉ ፊት አውራሪ ሆኖ ትግሉን በንስር እይታ እየጠበቀ እስከ መጨረሻው ለሚመጡት ማንኛውም የትግል የግዳጅ አውድ ላይ ከፊት ተሰልፎ እንደሚታገል መግባባት ላይ ተደርሷል ብሏል። አፋ ባህ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍልም የጋዜጠኞችን ህይወትና ጋዜጠኝነትን አደጋ ላይ የጣለው የትግራይ ውስጣዊ የስልጣን ሽኩቻ ተባብሶ ቀጥሏል። ሁለት ዓመታትን የፈጀው ደም አፋሳሹ የሰሜን ኢትዮጵያ የትግራይ ጦር ዘላቂ ግጭትን ለማቆም በስምምነት ቢቋጭም በክልሉ እየተባባሰ በመጣው የፖለቲከኞች የስልጣን ሽኩቻ የተነሳ ትግራይ ዛሬም የጋዜጠኞች ህይወት አደጋ ላይ የወደቀባት ክልል ሆና መቀጠሏን ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ገለጸ። በክልሉ በተፈጠረውና ወደ ጦርነት እንዳያመራ በተሰጋው የውስጥ የስልጣን ሽኩቻ የተነሳ ትግራይ ጋዜጠኞች የሚታፈኑባት እየታፈሱ የሚታሰሩባት የሚገደሉባትና ሌሎችም የሰብአዊ መብቶች ጥሰቶች የሚፈጸሙባት ሆና ቀጥላለች ብሏል። ሲቢጄ አዲስ ባወጣው ዘገባው ከፌዴራል መንግስቱ ጋር የነበረው ጦርነት በስምምነት እልባት ቢያገኝም በህወሓት እንዲሁም በወታደራዊ አመራሮች መካከል የተከሰተው ክፍፍልና የውስጥ ፖለቲካዊ ሽኩቻ ለጋዜጠኞች ፈተና ሆኖ መቀጠሉን ዘገባው አመልክቷል። መርሃዊ ብርሃነ ባለፈው ዓመት ሐምሌ ወረ የተካሄደውን የአዲጉ ደም ሰላማዊ ትዕይንት ትዕይንተ ህዝብ ለመዘገብ ከሌሎች ጋዜጠኞች ጋር በሄደበት ወቅት ለበርካታ ሰዓት በአካባቢው ባሉት ሚሊሻዎች መታሰራቸውን ተቃውሞ የሚያሰሙት ደግሞ በጸጥታ ኃይሎች ሲደበደቡ ወደ ሰልፈኛውም ሲተኮስ እንደነበረ እንዲሁም አንድ ሰው ሲሞት ማየቱን እማኝነቱን ሰጥቷል። ይህን ተከትሎ መርሃዊ መተኮስ ጀምረዋል፣ አቤል መቅረጽ አልቻልንም የሚል የጽሑፍ መልእክት ለትግራይ ብሮድካስቲንግ ሰርቪስ ዋና ስራ አስፈጻሚ አቤል ጎሽ ይልካል። አቤልም እነሱን ተዋቸው፣ ራሳችሁን አድኑ በማለት መለሰ። አንድ ሚሊሻ መሳሪያ ይዞ ወደ ትግራይ ብሮድካስቲንግ ሰርቪስ ካሜራ ባለሙያ መዓዛ ውበቴ እየጠቆመ፣ በሌላ በኩል ደግሞ ሌላው የትግራይ የህዝብ ሚዲያ ካሜራ ባለሙያ ሲራክ አሰፋ ላይ እየጮኸ መቅረጽ አቁሙ፣ አሊያ እተኩሳለሁ ሲል መዛቱን ጋዜጠኛ መርሃዊ ለሲፒጄ ተናግረዋል። ይህም በክልሉ የጋዜጠኞች ህይወት ምን ያህል አደጋ ላይ መውደቁን የሚያመላክት መሆኑን ሲፒጄ በዘገባው አብራርተዋል። በክልሉ በህወሃትና ከህወሃት በተቃራኒ በቆሙ ኃይሎች እና ሌሎችም የውስጥ የፖለቲካና የስልጣን ሽኩቻዎች የተነሳ ጋዜጠኞች ከአንዱ ወይም ከሌላኛው ቡድን ለመወገድ ግን አሊያም በተቃራኒው ለመቃወም መገደላቸውንና በዚህም የተነሳ በክልሉ የሚዲያ ነጻነት እጅግ በከፍተኛ ሁኔታ መጥበቡንም ዘገባው አመላክቷለን። በዚህ የተነሳም በክልሉ ያለው የጋዜጠኝነት ስራ ጋዜጠኝነት ተብሎ ለመጠራት በማይቻልበት ደረጃ ላይ መድረሱን በመቀሌ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ማቴዎስ ገብረ ህይወት ለጋዜጠኞች መብት ተቆርቋሪ ድርጅቱ ገልጸውለታል። ጋዜጠኞች በጦርነቱ ምክንያት መስራት አቁመዋል። ራሳቸውን አደራጅተው የሚዲያ ነጻነት እንዲከበር ጥረት የሚያደርጉበት ሁኔታም የለም። እናም ያልሰለጠኑ የማህበረሰብ አንቂዎች የጋዜጠኝነቱን ስፍራ ተክተው ተረክበውታል ብለዋል መምህሩ ለሲፒጄ በሰጡት ምላሽ። ሲፒጄ ለትግራይ ክልል ጊዜያዊ አስተዳደር የህዝብ ግንኙነት ኃላፊ ሸዊት አሰፋና የህወሀት ምክትል ሊቀመንበር አማኑኤል አሰፋ አጭር የጽሁፍ መልእክት ቢልክም ምላሽ አለማግኘቱን በዘገባው አመልክቷል። ሄሜቲ የጎረቤት ሀገራት ጀቶችና አየር ማረፊያዎች ላይ ጥቃት እንደሚፈጽሙ አስጠነቀቁ። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸውን ጥቃት እንደሚያደርስ አስጠነቀቁ። የሱዳንን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ሱዳን ሰሌዱን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄሜቲ ዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራዋ መዲና አስመራ ማዘዋበሩን አመልክተው ነበር። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሄሜቲ ከሰዋል። ጦሩ በዳርፉርና ኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎችን ከምድረ ገጽ ሊያጠፋ ነው ሲሉ አክለዋል። በቅርቡ በኮርዶፋን ግዛት በደረሰ የሰው አልባ አውሮፕላን ጥቃት የጎሳ መሪ ተገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦር በተያዙት አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃት ፈጽሟልም። ጥቃቶቹ በወታደራዊ መቀመጫዎችና ንጹሃን ዜጎችም ኢላማ ያደረጉ ነበር። ውጊያው ከመዲናዋ ካርቱም አልፎ በዳርፉር እና ኮርዶፋን ግዛቶች ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካካሄደ በኋላ አውሮፕላን ማረፊያው ለበረራ ክፍት አድርጓል። አውሮፕላን ማረፊያው ከሶስት ዓመታት በኋላ የመጀመሪያውን ዓለም አቀፍ በረራ ትላንት አስተናግዷል። ሆኖም ግን ባለ ባለፉት 24 ሰዓት በአካባቢው የሰው አልባ አውሮፕላን ጥቃት እየደረሰ ነው። አውሮፕላን ማረፊያው በእርስ በርስ ጦርነቱ ጉዳት ከደረሰባቸው መሰረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊት ጥቃቶችን በተሳካ ሁኔታ መመከቱን አስታውቋል። የሱዳን ጦር የካርቱምን የተወሰኑ አካባቢዎች መልሶ ከተቆጣጠረ በኋላ በመጀመሪያ ደረጃ ከወሰዳቸው እርምጃዎች አንዱ አውሮፕላን ማረፊያውን ለበረራ ክፍት ማድረግ ነው። ፈጥኖ ደራሽ ኃይሉ ያደረሰው ጥቃት ግን አሁን ላይ በካርቱም ሕይወት እንደቀደመው የመመለስ እድሉ ጠባብ እንደሆነ ያሳያል። ሁለቱ ተገዳዳሪ ኃይሎች ካርቱምን ለመቆጣጠር ውጊያዎች አካሂደዋል። የሱዳን ጦር መሪ ሌተናል ጄኔራል አብደልፋታህ አልቡርሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ ጣፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ብለዋል። የሱዳን ጦር ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ሌሎች የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለዋል። አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕ አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። አውሮፕላን ማረፊያው ከተከፈተ በኋላ ከፖርት ሱዳን የተነሳ 180 ሰዎችን ያሳፈረ አውሮፕላን በሰላም አርፏል። የሱዳን ፈጥኖ ደራሽ ኃይሉ በ24 ሰዓታት ውስጥ ሁለት የሰው አልባ አውሮፕላን ጥቃት ፈጽሟል። በቀጣይ አውሮፕላን ማረፊያው በረራዎችን ስለማስተናገዱ ግልጽ አይደለም። አሜሪካ፣ ሳውዲ አረቢያ፣ ግብፅ እና የተባበሩት አረብ ኤምሬት ሁለቱን ተዋጊ ኃይሎች ለማደራደር ሙከራቸውን ቀጥለዋል። ትናንት የሱዳን ፈጥኖ ደራሽ ኃይል በደቡብ ምስራቅ ሰሜናዊ የሀገሪቱ ክፍል የሚገኙ የኃይል ማመንጫ ተቋማት ላይ ጥቃት አድርሷል ሱዳን ትሪቡን እንደዘገበው በሰነር እና በዳማዚን ከተሞች ጥቃቱ ተፈጽሟል በሰነር ከተማ ዋነኛ ግድብ አቅራቢያ አጥፍቶ ጠፊ ሰዋል በአውሮፕላን ፈንድቷል ሲሉ አንድ አይንማኝ ተናግረዋል በዳማዚን የኃይል ማመንጫ በደረሰው ጥቃት ሳቢያ ከተማዋ ጨልማለች ሲሉም ነዋሪዎች ገልጸዋል በስደተኞች በህፃናት፣ በተፈናቃዮችና ና በሰብአዊ እርዳታ አቅርቦት ዙሪያ የሚሰሩ አራት የተባበሩት መንግስታት ድርጅቶች ባወጡት መግለጫ ዓለም አቀፉ ማህበረሰብ ለሱዳን ትኩረት እንዲሰጥ አሳስበዋል። የሱዳን ጦር ካርቱምን መልሶ መቆጣጠሩ ተስፋ ሰጪ ቢሆንም መሰረተ ልማት ላይ የደረሰው ጉዳት የከፋ መሆኑን ገልጸዋል። የትምህርት ተቋማት በጋራ ባወጡት መግለጫ በዳርፉርና ኮርዶፋን ግዛቶች የቀጠለው ውጊያ አሳሳቢ እንደሆነ ገልጸዋል። በሺዎች የሚቆጠሩ ህፃናት በምግብ እጥረት ሳቢያ ለሞት መጋለጣቸውን የተቋማቱ መግለጫ ይጠቁማል። ከፍተኛ ውድመት በደረሰባቸው አካባቢዎች ያልተገደበ ሰብአዊ እርዳታ እንዲገባም ጠይቀዋል። ተቋማቱ የሚደረግ